መስቀል አውልቃለሁ። መስቀሌን አውልቅና አንድ ጉርድ ያለችን ኪስ አላትና ወይ የሆነ ቦታ ሊሄድ ወይ ሱቅ ሊሄድ ምናምን ወይ ከጓደኞች ጋር ልወጣ ምናምን ስል እሷን ጉርድ ነበረ ማረገው በቃ እላይ ላይ እንደተሰፋ ነገር እሷን አደርጋለው። መስቀሌን አውልቄ እሱ ውስጥ ከተዋለው በቃ ድንገት በተገናኘን ቁጥር ምናምን ብዬ ስለማስብ መስቀሉን ኪስ ውስጥ ከትና እዞር ነበረ። የሆነ ቀን ረስቸው ሳላውልቃው ወጣሁኝ። እና ይሁንስ ልጅ አይታኝ፣ እቺ ልጅ ስለምቻል ተባለም እንዴ ምናምን ነገር ብላ፣ ሰው ማውራት ይወዳል። እንደዚህ አይነት ነገር ነው። ሰልሞ የለ እንዴ ምናምን ነገር አሉ። አዎ ሰልም አለች ምናምን። እና መስቀል ምን ያደርጋል አንገቷ ላይ? ሙስሊም አይደለች እንዴት እንደዚህ ታደርጋለች ምናምን ያለውን ነገር ምናምን፣ እያለቀስኩ ነገርኳት። አፉ በይም በአላህ ባለማወቅ ነው ወይም ለምን ከቤት አትወጭም ምናምን ነገር ይ እንሻላ አላህ ያለቀን ወይ እናቴ ሻሃዳ ይዛ ልንቀመጥ እንችላለን፣ ወይም ደግሞ እኔ ብቻዬን አላህ እንደመረጠኝ ልቀመጥ እችላለሁ ብዬ መለስኩላትና ተለያየን። ከጊዜ በኋላ በመሀል ማዘር ጥርጣሪ ያደረባት እና ስታየኝ ሻርብ ነው ምናምን እና ከዚህ በፊት ያኔ ልሰልም በነበረበት ጊዜ ሺቴ ሻርብ አባያ መቶልኝ ነበር እና ያንን ነገር መጠቃቀም ጀመርኩኝ። ስታይ በቃ ሁሉ ነገር ተቀይሯል የድሮዋ ቤቲ ወይም ፀጋ አልነበርኩም እና የቤተ ክርስቲያን እንሄዳለች ጠዋት ላይ ድጋሚ ከሰለምኩ በኋላ አሞኛል አልኳት ታውቂ የለ ጠዋት ጠዋት ንፋስ ምናምን ብዬሽ ሀሳብ ቤት ተኛሁኝ ነገ በሌሊት እንሄዳለን አልኳት እኛ ሌሊት ላይ ተነስታ ቀሰቀሰች 11 ሰዓት ላይ 11 ሰዓት ተኩል ምናምን አካባቢ ነይ እንሄዳለች ውይ አንቺ ሂጂ በቃ እኔ አልሄድም በእናትሽ ልተኛ አልኳት ሌተነሽ ለኔ እንወጣለች እና ይዛኝ ወጣች። ስንወጣ ሁሌ እስከ አንድ ወር ከምናምን ምናምን ድረስ ጥምቀት ላይ ነበረ። ሁሌ ስራ ስለምትሄድ እሷ ተጠምቃ ነው የምትገባው ወደ ስራ እና ነይ እንሂድ ምናምን እያለች ይዛኝ ትወጣ ነበር። በዛ ሰዓት ያለኝ አማራጭ በነጠላ ወደ ቤት ለመመለስ አማራጭ ስለሌለኝ የማደርገው ነገር ከውስጥ ሻርፕ እጠቀልልና ከዛ ከላይ ነጠላ አድርጌ እሄዳለሁ። ይሄ ምንድ ነው ምናም ስ ላይ ጆሮዬን እንዳይበርዳኝ ነው ምናም ብዬ በጆሮዬ ሀሳብና እንሄድ ነበር። ነው በቃ በጣም ሰለቻኝ። እስከ አንድ ወር ድረስ ያንን ነገር መክፋት በጣም አቃተኝ። መንገድ ላይ ተደብቆ የሆነ ቦታ ተወሽቆ ነጠላውን አውልቆ ሂጃብ ለብሶ መመለስ ወደ ቤት ምናም እየከበደኝ መጣ። የሆነ ቀን ሰላት ሰግጄ ስመለስ እንዳጋጣሚ መስገጃ ይዤ ከሰፈር ወጣሁ እና ነገሯት እስከ መች ሳቀቃለው ራሴ ምትን ማለት አለብኝ። በቃ ግን ልጅሽ እኮ እንደዚህ እንደዚህ ለብሳ ወጣች ምናምን ነገር የእኔ ልጅ አዎ። ከስራ ቀድመኝ ገባች ዛሬ የት ነበርሽ ምናምን ብላ ጠየቀችኝ። ሰቶሺ ንገሪኝ አለች። አረ የትም አልነበርኩም አልኳት። መስጊድ ሄደሻል አይደል አለችኝ። አዎ ሄጅ አሉ አልኳት። ዝም አለች። ንቃቶች እያየሽ እሳት ውስጥ አትግቢ አለችኝ እና ዝም ብላኝ ተኛች። እራትም ሳንበላ ምንም ሳንል ተኮራረፍ ከጊዜ በኋላ የሆነች ሴትዮ አለች ሰፈር ውስጥና፣ እንዳጋጣሚ ያገኘችኝ ከግቢ ስወጣ ያዘችኝ። ነይ አንቺ የማርያም መዘምራን አይደልሽ እንዴ? እንዴት እምነት ትክጃለሽ? እንዴት ወደዚህ እሳት ትገቢያለሽ? አለችኝ። አረ ልቀቂኝ ያልኳት፣ አንቀ ያዘችኝ ከግድግዳ ጋር ጣብቃ፣ ይህን ሳርብሽን አውልቂ አለችኝ።

እምቢ ሳይለን ወስደን የምንደፋው ምግብ ይፈልጉታል። ስለዚህ ረመዳን ላይ ሚስቶቻቸውን እንግዳም በመጥራት አታጭን፣ እኔ አትጥሩ አይደለም።